ሲመጣ ያው የተለመደው ተናግረ ነበር ነው የሚሆነው። ለማንኛውም በየቀኑ የሚወጡ በርካታ የተምታቱ በርካታ የተጭበረበሩ እንዳለ እየሰሩትን ያጠራቀሙትን፣ ቤታቸው የፈረሰ፣ ልጆቻቸው የተበተኑ፣ ራሳቸውን ያጠፉ። ይሄ ደግሞ እየሆነ ያለው በኢትዮጵያውያን በአማርኛ ከነቅን እየተቀኙ እየቀረቧችሁ ነው እንደዚህ ያደረጓችሁ። ስለዚህ ብዙ አለ ገና የምትሰሚው በርካታ ጉዶች አሉ። ምንድነው? እንደዚህ ነው ያን ነገር። በጣም ጥልቅ የሆነ ነገር ነው የዝም ብለሻል። በደንብ እንድታወሩበት ሰውም በደንብ እንዲሰማ እፈልጋለሁ። ስለዚህ ብዙ የተበሉ ሰዎች አሉ። የሚሰራው ትሪክ ግን ይሄ አንድ አይነት ከለር አይደለም ያለው ብዙ አይነት ከለር ነው የሚቀያየረው። አሁን በዚህ ስትመጪ በዚህ ነው የሚታጠፉብሽ። እና አላማው መጀመሪያ እንዳልኩሽ ራሳቸውን ሻይን ነው የሚያረጉት፣ እንዳላቸው አክት ነው የሚያረጉት። ከዛ በኋላ አንቺ የእነሱን ላይፍ እንድትጓጉ ያረጉሻል በጣም ሌክዥሪ ላይፍ እንደነሱ እንድትኖሪ ነው የምትሰበኪው። ከዛ በኋላ ገንዘብሽን ካገኙ በኋላ ስለዛ ገንዘብ አንቺ ምንም አክሰስ ማድረግ አትችይም። ግን ከውጭ ሲታይ እኔ ምንም አልነካም፣ እኔ የለሁበትም፣ ራስን እንዲህ የምታደርገው ትበያለሽ። ዋንስ ግን ሄደሽ ገንዘብሽ እዛ አካባቢ እንቨስት ሲደረግ ወይም እስካም ስትደረጊ ገንዘቡን አክሰስ ማድረግ አትችይም፣ የት እንዳለ አታውቂም። ስትበይ ሞር ሞር ምንድነው እያንሺ ኢሞሽን እየሆንሽ ነው የምትሄጂው። ስለዚህ ምንድነው የሚያደርጉት? ሌላው ደግሞ ያንተ ስህተት ነው ነው ይልሻ። እቺ ደግሞ በጣም ምርጥ ትሪክ ናት። አንተ እኔ እንዴት ብር እያገኘው አንተ እንዴት ታጣል ይሄ የራስ ስተት ነው ሲልሽ አንቺ አን አድሚት ታደርጊ ነው አሁን። ኦኬ በቃ እሺ ሶሪ ስላለፍ፣ እስቲ ደግሞ በዚህኛው አስር ሺ ሞክርልኝ ትያለሽ ማለት ያቺንም አስር ሺ ቀሙሽና። አሁን አጋጣሚ ፖለቲካው ቀኑ ነው ትራምፕ ወርዶ ተሰቅሎ የእስራኤሉ እንደዚህ ብሎ ምናምን አፍጋኒስታን ወጣ ምናምን ይልሻል። ሶ እንደዚህ አይነት ነገር ስላለ ብዙ የተበሉ ሰዎች አሉ። እንግዲህ ራሳቸው የሚታወቁ ሰዎች ልጠየቅ ትችያለሽ ራሳቸው የሚታወቁትን ልጠይቅ ይችላል። የማይታወቁትስ? ገባሽ ሰው ሲጮህ አንዳንድ ሌባ የነሱ የሌቦቹ ተባባሪ አብረው ያስጮሃሉ፣ ነገሩን ሪል ለማስመሰል ማለት። ግን ይሄ ህዝብ ያደክምሻል። አጥንቱን ተበልቶ ተበልቻለሁ፣ የኔ አጥንት ተበልቷል ብለሽ በቪዲዮ ብታሳየው ዝም በል ወረኛ፣ እኔ ራሴ አጥንቴ ይበላ የዛኔ ነው ማምነው የሚል ስላለ እና እሱን እሰማለው ስራ ላይ ሆኜ፣ በደንብ ቁጭ ብዬ ባወራ ደስ ላይ ነበር። የራሴ ቶፒክ ስለሆነ ማለት ነው። ግን በደንብ አንቺ ትኩረት ሰተሽ በደንብ ኤቭሪ ዳይሬክሽን ጥያቄ ጠይቂው፣ ሰዎችም እንዲገባቸው የኤክስ መበላት ለዋይ መትረፍ ስለሌለበት ማለት ነው። ተሙ ምናልባት ካረሳኝ የዛሬ ሁለት ዓመት ምናምን ጂሚ ጋር አግኝቻለሁ። የመጣው ጊዜ ሳምንት ሳይሞላኝ ካስታወስኩ ጂሚ ቴክሳስ ዳላስ፣ ጀማ ጋር ጀማል ጋር እዛ ግቢ ተገናኝተህ አዲስ ነው የመጣው ብሎ አንድ ጓደኛ አስተዋውቆ ነበር። ፀይም ልጅ አጠር ምናምን ካስታወስከኝ፣ እና ተገናኝተን አዲስ ነበር የምኖረው ሙቫ አድርጌ ነው። አዎ እኔ ከመጣሁ ያው በዛ ጊዜ ነው የመጣሁት ካስታወስኩ ነው ማለት እንደት በእናት እንዴት አስገቡ አገኙ? በመድኃኒዓለም የተገቡ ኩላሊቱን ቢበሉት ምንም አይመስል። እንዴት አገኙ በዚያ እኔ በጣም የሚገርምህ እንደነገርኩ ፌስቡክ ላይ ነው አንድች ልጅ ሀይብ ላይ እኔ ሙስሊም ነኝ። በቃ ጥሩ። እኔ እኔ በጣም የሚገርምህ ተሙ ይሄ ነገር ስም አልጠራም እና የሆነ ባለስልጣን የሆነ ሰው በኢትዮጵያ የሚታወቅ ምናምን ልጅቷን ያለችውም ጋይስ አሜሪካ ስራ መስራት ምናምን ትፈልጋለሽ? እኔ ግን አንተ እያልኩ ነበር። ሳውራ ነበረው ወንድ መስላይ ነበር፣ በጽሁፍ ነው እና ነገሩ በጣም እንትን አልኩኝ። በእሷ ድንጋጤ እኔም እንትን አልኩና የሆነ ሰው አርቃት አለው ምናምን አለ እና ወደ ቴክሳስ አካባቢ እንትን ብለዋል። ሰውየው ትንሽ ባለስልጣን ነው። እዚህ ላይ ስሙን ላለመጥቀስ ፈልጌ ነው። እና ብዙ ጊዜ እንትን የምትለው ፌስቡክ የምትለቀው የኦሮሞ ስብሰባ ምናምን ነው የአንድ ባለስልጣን እንትኖችን። እዚህ ዲሲም ተካሄዶ ነበረ፣ ዋሽንግተን ሲያትልም ስብሰባ ነበራቸው። የእነሱን ምናምን ይህንን እንትን በሌላ ፌስቡክ ተመሳሳይ አገኘዋለሁ። በሌላ ሰው ፒክቸር እና ይህ ነገር አገኘዋለሁ። እና ልጅቷ አንድ በድምፅ እሷ ነች፣ ድምጿ የራሷ ነው። ተደዋውዬም የሰማሁት ድምጽ ነው። ቮይስም አንድ ነው። እና ቴክሳስ አካባቢ እንደምትኖር ነው ብዙ ሰው እንትን ያለኝ እኔ በፍጹም እኔ በጣም ብዙ ብር ነው ሀያ ሶስት ሺህ ብር ተሙ፣ እንዴት አድርገን እንደምናመጣው አንተ ታውቃለህ። ምን ያህል ጊዜ ሰብስበን እንትን እንዳለ እና ያ እና እንግዲህ ብዙ ኮንታክት አለ፣ ቴክሳስ አካባቢ አንተ ብዙ እንደምትባበረኝም እርግጠኛ ስልኬንም አስቀምጣለሁ እዚች ጋር እልክለታለሁ። ኤልያስ ኮመንት ላይ ቁጥር እንዳትጽፍ እሺ፣ ይዘጋል። እኔ ለተሙ ልክለታለሁ ቁጥር እሺ። እና ኦኬ እንደዚህ እንትላለኝም ወረታውን እከፍላለሁ። በሀቢባ ስም ወረታውን፣ ትልቅ ወለታ እከፍላለሁ። ምክንያቱም አሁን ይሄ ኤልያስ ወንድማችን ነክ ምንም ሳትከፍል እንተባበራለን። ተሙም እኔም ሁላችሁ ምንም አቀውልሽ ምንም መክፈል አይጠበቅም። በቃ ወንድሜ አ እና ይሄ ሳንቲም ደግሞ ለሆነ ሳንቲም ለሆነ ነገር የተዘጋጀ እንትን ነበር። እኔ አሁን እዚች ጋር ለአሜሪካ መንግስት፣ ይሄ እንዲህ እንዲህ ብዬ ካወራው ጉዳይ እዚች ጋር ሊወራ አልፈለኩም። የተቀመጠው ሳንቲም ለሆነ ጉዳይ ነበር ያስቀመጥኩት እና እኔ እዚህ ሀገር ወረቀት የለኝም። አሁን ያለሁበት ከተማ ደግሞ ትልቅ የፖሊስ ፖሊሶች ያውቃል። ተሙ ወደዚህ ተልኮ የትራምፕ መንግስት ልኮ በቃ በየቂያሱ ፖሊስ እንዲቆም ምናምን እንደ ዲሲ ተደርጎ እጅግ በጣም እንትንሆኛለሁ። በቃ ስራዬንም እራሱ መስራት ባልሆነ መንገድ እየሄድኩ ምናምን ነው ስራ የምሰራው ሀያ አራት ሰዓት ምሰራው የነበረው ሳንቲቤ እንትን ብዬ ከፍ አድርጌ መጨረሻ ላይ የራሴ የሆነ ስራ ለመስራት ተረጋግቼ ነበር። ግን አሁን እጅግ ወደኋላ ነው፣ ወደኋላ ነው ያስቀረችኝ። አሁን ይህን ሳንቲም ለማምጣት ማለት ብዙ ነገር ነው። እንትን ያልኩበት ብቻ ብዙ መናገር አልችልበትም። አቦ እኔ ልውጣ። ለማንኛውም ስራ ሳይ ዞሮ ዞሮ በቃ ወንድማችን አይዞ። አሁን ዋናው ነገር ምንድን ነው ያንተ ገንዘብ አሚን አሮን ቲንክ እስቲ አሮን ነው የተወሰነ። ምክንያቱም እኔ እናንተ በምናስበው መልኩ ጅሎች አይደሉም በጣም ስማርት ናቸው። አንተ የሆነ ገንዘብ ስታምታታ በጣም ጠንቃቃውን ነው የምትሰርቀው። እንደዚህ ናት እስካ የሚያደርጉ ሰዎች ይሄ በቀላሉ ሄደ ምናምን እዚህ ሲቲ ናት እዚህ ስቴት ናት እዚህ ዚፕ ኮርናት እና ሄዱና ብሩን ተቀብሏቸው የሚባሉ ሰዎች አይሆኑም ከለራቸውንም ስለሚቀያይሩ ባህሪያቸውም ሁኔታቸውም በጣም በጣም በጣም ጥልቅ እሱን ነው የምልሽ እኮ ለዛ ነው እኮ አታውቋቸውም ብለው ለዚህ ነው ለምሳሌ አንዳንዱ ኢቨን አንተ እንኳን ምናልባት እንደውም እግዚአብሔር አድለዋል ድምፅ ሰምተሃል። የሴት ድምጽ ሴት መሆኗን ሳያቅ እኮ ነው ወንድ ጀንጅኖ ገንዘብ የሚወስድበት ሰው። እንዴት በዚህ ደረጃ አንቺ ሴተኛ ትሆኛለሽ? ሌላው አላማ እኮ የለውም። በቃ ፎቶ ስለሚላክለት የሆነ የሆኑ ቪዲዮዎች ስለሚላክለት ወንድ ልኮል ብር የሚቀበለዋል። በጣም ነው የምትገረም፣ ተአምር ነው የምታየ። ግን የሴት ፎቶ ነው ያደረገችው ሴት መስላ ነው የምትጫወተው። ሴት ናት ብሎ ነፍሴ ተዝረክርቆልሽ ንብረቱን በሙሉ ይታጠባል። ግን አንድ ቀን ሴት ለመሆኗ ምንም ፕሮ ፖስት እንዴት የሰው ልጅ በአንድ ዊክ ስድስት መቶ ፎቶ ሲፖስት አንድ ፔጅ ላይ እንዴት ንቃተ ሊናሽ አይጨምርም? ማች እንዴት እንዴት በአንድ ዊክ ላይ ስድስት መቶ ፎቶ የፖስተች ሴት የእሷ ነው ብለሽ እንዴት ታምያለሽ አንቺ እንዴ? ይሃቭ ቱ ኮ በቃ አንዳንዴ እኮ መጠየቅ አለብሽ እንዴ ዋይ እንዴት ፖስት አታይም? የዛሬ አምስት ዓመት ፖስት አይደለም አራት ዓመት አይደለም ሴም ላስት ዊክ እያለሽ መቶ ፎቶ ሴት ልጅ ደርድራ እኔ ነኝ ብላ ስታወራሽ መጠየቅ አለብሽ ራስሽ። እንደዛ ነው ያምታቷቸው። ምክንያቱም የሚፖስተቱት ፎቶ ያው ምታቂ ሁሉም ስጋ ለበስ ነው ምናምን፣ ተቃራኒ ጾታ ይሄ እውነት ምትክጂው አይደለም በቃ ግን ዊክነስሽን ስለሚያውቁት በጣም የተገላለጠ ፎቶ በጣም የሚያምር ፎቶ ራሷ ሪሰንትሊ እንደተነሳች አርጋ ፎቶ ትልክልሻለች። ይኖረም በቃ ይሄ አሁን እንደተነሳሽ ዋሩ ሶ ያንቺን ሀት መሆን ነው የምትፈልግ ስለዚህ ከዛ በኋላ ታርጌት ያደረገችሽን ገንዘብ በቀላሉ ተቀበልሻለች ማለት ነው። ግን ቪዲዮ ብትደውላት ብትገያት አታወራሽ። ብትገኝ ቪዲዮ ለወራ ያለው ግን እንዲ ቤታ ያለው ጥናት ያለ ያለ ሁሌ ያ ተመሳሳይ ምክንያት እየነገረችሽ እንዴት ሁለት ሶስት ወር አውርታሽ ወይ በአንድ ወር ውስጥ ትቀበልሻለች። ስለዚህ ወንድም ይሁን ሴት ለመሆኑ ራሱ ምንም ማረጋገጫ የለም ነው ማለት ብሎ ነው እየተቀበላችሁ ያለውና፣ ዞሮ ዞሮ ወንድማችን፣ ሶሪ ለተፈጠረው ነገር። ግን ዋናው ነገር አንተ ምናልባት ተበልተ እንኳን ቢሆን አሚን፣ እግዚአብሔር ቀንቶ እንትን ደስ ይለኛል። ግን ሌሎች ደግሞ ማያውቁ በርካታ ሰዎች እየተበሉ ነው። በዚህም ከክሪፕቶም ጋር በተያዘ ነው ሰው ይላካል። የአንዲት ሴት ቮይስ ወንድም እያወራችሁ የሴት ቮይስ ሚኩላት ይችላሉ። ለምን አብረው ነው የሚሰሩት። አንድ ሴት የላከችውን ቮይስ ለብዙ ሰው ይላካል። አንዷ ሆና አንድ ሴት ካለች ዘጠና ዘጠኝ ወንድ ይቀመጥና እዛ ጋር ሁሉም እንደዚህ ራሱ ኪድናፕ እየተደረጉ ራሱ እንደዚህ እንዲሰሩ የሚደረጉ ሰዎች አሉ፣ እንደዚህ እስካም እንዲያደርጉ ማለት ነው። ኢንስታግራም እና ቲክቶክ ልኬልች ነበር። ያ እኮ ገባኝ እኮ ግን እውነት እቺ ልጅ ትሆን? በፌስቡክ ያወራችው ካደለችም እርግጠኛ አደለንማ ቪዲዮ ኮላ ስለማታቁ ፎቶ አድርጌ ባት ይሆናል። አቡዬ አቡ ዘን ይያራዳን እና እንትን ይሄ ነገር ያለው ባንኮክ እና ቻይና ውስጥ ነው። ይህ ስራ የሚሰራው በጣም በትልልቅ ኮምፓኒ ደረጃ ነው የሚሰራው። እና በዚህ በፎሬክስ እና ይሄ በቢትኮይንስ ነው የሚያታልሉሽ። እና በደንብ በደሞዝ በምናምን ነው ከኢትዮጵያ ከምናምን ከምናምን፣ እና ሳውት አፍሪካ ከዛ በደሞዝ ነው ተቀጥረው የሚሄዱት። ሀበሾች በደሞዝ ተቀጥረው ይሄዳሉ። ሌሎችም አፍሪካዎች፣ አረቦች ምናምን በደሞዝ ተቀጥረው ይሄዳሉ። በደንብ በማስታወቂያ ስራ ነው። በቃ ከዛ እነዛ ሀበሾች ደስ የሚላቸውን ፒክቸር አዎ፣ ቆይ ልነግርሽ እኮ ልመጣ። ሞስትሊ ቤዝድ ኦን የት ነው? ባንኮክ፣ ቻይና ነው ቻይናዎች ናቸው ይህን ስራ የሚሰሩት። ስለዚህ አንዴ ተቀጥረሽ እዛ ካምፓኒ ውስጥ ከገባሽ መውጫ የለሽ፣ ሚሽንሽን እስከምትጨርሽ በኮንትራት ማለት ነው። እኔ ተቀጥሬ ከገባሁ አሁን ለምሳሌ ሚሽን እስከምጨርስ ድረስ ቱ የርስ ኮንትራት ከሆነ እስከ ቱ የርስ ኮንትራት እዛው ኮምፓውንድ ውስጥ ነው የምኖረው ያንኑ ስራ ነው የምሰራው ማለት ነው። ስለዚህ ራንደም እየዞርኩኝ እየዞር እያነሱ ማለት ነው ያንን ፎቶ እያነሱ ቪዲዮዎች ምናምን ምናምን እያነሱ ይለጥፋሉ። ከዛ ስካመሮች አደሉ ኤኒ ቁጥር ራንደምሊ የአሜሪካን ቁጥር የወስዱና የትም ሀገር አሁን ለምሳሌ ብዙ ጊዜ ገጥሞሽ እንደሆነ ከባንክ ነው የምደውለው ብለው የህንድ ሀገር ቁጥር ያመጣሉ እዚህም ሀገር እኮ ይገጥመናል አይደለ እንዴ? ዱባይ ላይ እንዴ እኔ ሲደውሉልኝ አንድ ጊዜ ብታይ ልበላ ባንክሽን እንዲያሉኝ ከዚህ ካታር በደውለው ከኮመርሻል ባንክ ነው የምንደውልልሽ፣ ትንሽ ኤክስፓየርድ ስላደረገ ስላደረገ አይዲ ካርድሽን ቁጥርሽን፣ አንቺ ጅን ነሽ ወይ ባንክ አንቺ ጋር ደውሉ ሚላክልሽን በስልክሽ አሁን የሚላክልሽን ንገሪ ያሉኝ። አዎ የመጨረሻ ንዛክሽን ንገር ኢንፒን ኮዱን ብለው ልናገር ስል ባሌ እንዴት እንደው እሱ መኖሩ ተበልቼ ነበር። ሃክ ተደርጌ ተሞል ውጭ ነበር። ስልኬን ቀምቶ ከጆሮዬ ዘግቶት እንዴት እንደተቆጣ ሱ ። አሁን ራንደም ላይ የተለያየ ቁጥር ይደወልልሻል። አሁን ይሄ ልጅ የተደወለለት ከአሜሪካ ቁጥር ነው፣ ግን ስናት አሜሪካ ስልኩ ተጠልፎ እስከ አመሮች ናቸው። እስከ አመርድ ስራው ነው ይሄ። እነሱ በጣም ጂኒየሶች ናቸው። ስለዚህ ያ ቁጥር ተጠልፎ አሜሪካ ና ምናልባት እኮ እሷ እዛ ቻይና ምናምን ምናምን ሳውት አፍሪካ ነው ያሉት። እነዚህ ሰዎች በሰለሪ ቤዝ ነው የሚሰሩት። ድምጿም ኤአይ ነው፣ እሷ አይደለችም። አትሆንም ማንም የራሱ በቃ ኔቨር። አሁን እቺ እቺ አሁን የፈረደባት ልጅ ናት በቃ። በጣም እንደው በእውነት ነው ምልሽ። የፈረደባት እግዚአብሔር የፈረደባት ልጅ ናት። እዚህ ላይ ፖስት የተደረገችው ቆንጆዋን ይመርጣሉ። ጥሩ እንግሊዝኛ የምትናገር ምናምን ምናምን ልጆች ይመርጡና ከዛም በኋላ ፒክ ያደርጉና ያንን ኤአይ ድምፅም ሊያደርጉ ይችላሉ። ትንሽ ድምፅሽን ይቀይሩልሻል በኤአይ። ከዛም በኋላ ምን ትፈልግ ያለሽ ነው። ይህን ያህል ገንዘብ እዚህኛ እንትን ክሪፕቶ ላይ ኢንቨስት ብታደርጊ

ትንሽ የሳንቲም እንኳን ግን እኔ ቆንጆ አልሆንኩኝ። ይቅርታ እንኳንም ቆንጆ አልሆንኩም። በቆንጆዎች ፎቶ ነው እየሸቀሉ ያሉት። ለምን ወንዶች የቆንጆ ሴት ፎቶ ካዩ ልባቸው ስለሚራራ እና ስለሚያዝን ቶሎ ልባቸው ቅልጥ ብሎ ያላቸውን ሁሉ እርግፍ አድርገው ስለሚሰጡ የቆንጆ ሴት ፎቶች ነው የሚጠቀሙ። ይመስገን እኔ ቆንጆ ስላልሆንኩኝ። ኤልያስዬ፣ አንተን አይደለም እነዚህ ስለሉት ነው። አንተማ በእህትነት በወንድምነት ስራውን አሳዩ። አንተ ለማትረፍ እና ለማደግ ነው አንተ ላይ የተፈጠረው ነገር አተርፍ ባይ አግዳይ ነው የሆነብክ በአቋራጭ ሀብታም ልትሆን ልታተርፍ፣ ያለትን ሀያ አራት ሰዓት ሰርታ ላብህን ደምህን ለግሰህ ያመጣከውን። አንደኛ ይቅርታ አገሌ ሙስሊም ስለሆነች አምናሃት ደጋግማ ጁማዓ ሰላት ገለመሌ ስለምትል ሃይማኖተኛ ናት ንሱናት ብለህ አምናሃት ነው። ፈጣሪን ትፈራለች አላህን ትፈራለች ብለህ አምናሃት ነው የተጎዳህ አሜሪካ ሀገር አዲስ ነገር ገና ሁለት አመት ብዙ አመት ብትኖር ኖሮ አሜሪካን ሀገር አትበላም ነበር። በባለፈው ሰዎችን ብትተዋወቅ ሶሻል ሚዲያ በጣም ተጠቃሚ ብትሆን እሳት ብትሆን አትበላም ነበር። አንተ 24 ሰዓት ቸክ ለስራህ ላይ ነው የምትሰራው። በምን ሰዓት እነዚህን ጉዶች ትሰማለ? አሁን እኔ በምንም ነገር ምታለል አልችልም። ያገር ጉድ ነው ሲሰማሙ ነው። ያገር ጉድ በምንም አይነት መንገድ እኔ እንጃ በምንም አይነት መንገ እንደዚህ ስል ደግሞ እንሞክራት እና አታለን እናሳያት ብለው እንዳይገቡልኝ። እነዚህ በየደቂቃው በየደቂቃው ስልክ ቁጥራቸው ይቀያየርላቸዋል። ከዛ ልክ ኮንትራታቸውን ሲጨርሱ አምጥተው ኤርፖርት ወረውሯቸዋል። ሰለሪ ቤዝ ነው የሚሰሩት ልጆቹ። ስለዚህ ድምፃቸውን በትንሽ ኤ አይ ይቀይሩታል። ምክንያቱም ያ ቮይስ ሬከርድ ተደርጎ ለበኋላ እንትን እንዳይሆን ማለት ነው። ሞባይሉ ነው የሚሰጣቸው። ይህን ስራ ነው የሚሰሩት በቃ ብዙ ልጆች በስራ ተቀጥረው እኔ ይህንን ነገር ማቀው፣ የሆነ ልጅ ባንኮክ ሄዶ እሱ ነው የነገረን። በግድ በመከራ ወጣ፣ ከዛ ውስጥ በግድ በመከራ ወጣ። እስካሁን ድረስ ከዛ የወጣ ሰምቼ አላውቅም። እንደሚገረፉ አልሰራም ካሉ ሴቶቹ፣ እንደውም እንትን ይቅርብ ሌለ ካሉ ልክ ነሽ፣ ሴተኛ ዳኝነት እንደሚያሰሯቸው በጣም በጣም አንዷ ባል ብሎ ቻይና ወስዷት ነው። የተለያየ ሀገር ለስራ ምናም ብለው ወስደው እዛ ካደረሷቸው ማይና ማር የሚባል ከከተማ ውጭ ነው ቤቱ የሚኖሩበት አኮምንዴሽን ናቸው። በወታደር ይጠበቃል ዙሪያው ዙሪያ። እዚህ ቤት መጥተው ስንት ታሪክ አውርተዋል። ዙሪያው በወታደር ይጠበቃል። ጊዜ ሳያልቅ መውጣት አትችል። ደሞ ላልሽ ሳላሪ ላልሽ አይሰጣቸውም ምንም አይነት ደሞ ደሞ እነዚህ ግን ሳይሰጣቸውም የሚመጡ አሉ። ብዙ እንትን በሰራኸው ቢዝነስ ነው የሚሰጠ። አንተ ምንም ኢንካም ስለሌለ ተብሎ ነው ልጁ የተመለሰው። እና ህዝቡ መጠንቀቅ አለበት። አሁን ይሄ ልጅ ልጅ በቃ እና ይሄ ነው ሀቡዬ እስከማውቀው ድረስ ስለዚህ